ይህ የአዲስ 1879 የታሪክ ማስታወሻ ነው። ብርጋዴር ጀነራል ኃይሉ ከበደ የሃያ አንደኛ ተራራ ክፍለ ጦር አዛዥ በወሎ ክፍለ ሀገር ተወልደው ያደጉ ናቸው። አንደኛና ሁለተኛ ደረጃ ትምህርታቸውን በዚሁ ክፍለ ሀገር ደሴ ከተማ ፈጽመዋል። የወጣት መኮንንነት ዕድሜያቸውን በምሥራቅ ጦር ግንባር በማገልገል ያሳለፉና ልምድም ያካበቱ የውጊያም ሆነ የዘመቻ መኮንንነት ብቃታቸው በብዙ የጦር ሜዳ ውሏቸው ከፍተኛ ዝናና ውጤት አስገኝቶላቸዋል። በ1975 ዓ ም ሰኔ ወር መንግሥት ሁሉም ነገር ወደ ሰሜን ጦር ግንባር የሚል ዘመቻ ባወጀበት ወቅት እኚህ መኮንን ከምሥራቅ ጦር ግንባር ከተነቃነቀው የካራማራው ተራራ ጀግና ዐሥረኛ እግረኛ ክፍለ ጦር ጋር ነበሩ። የክፍለ ጦሩ ዘመቻና ትምህርት መኮንን በመሆንም ተነቃንቀው በቀይ ባሕር ዳርቻ በኩል ከመርሳ ጉልቡብ እስከ አፋበት ምሥራቅ ድረስ ከሻቢያ ጋር ተዋግተዋል። በዚህ ውጊያም ጠላትን ከኋላው በመግባት ብዙ ጉዳት እንዲደርስ ያደረገው የዐሥረኛ ክፍለ ጦር ዘመቻ መኮንን ናቸው። በ1974 ዓ ም ቀይ ኮኮብ ዘመቻ በወጣት ጦር የተሞላውን የ21ኛ ተራራ ክፍለ ጦር በመያዝ በከርከብት፣ በባረንቱና በናቅፋ ግንባር ተሰልፈው ከፍተኛ ጀግንነት መሥራት ወሳኝ ግቦችን ያዙ። ጠንካራ ዘመቻ መኮንንና አዛዥ ናቸው። በ1978 ዓ ም ባረንቱ ከተማ በጠላት እጅ በወደቀችበት ወቅት ለመልሶ ማጥቃቱ ከተሰለፉት አምስት ክፍለ ጦሮች አንደኛው በሳቸው የሚታዘዘው ሃያ አንደኛ ተራራ ክፍለ ጦር ነበር። በውጊያ የባረንቱን ምዕራብ አቅጣጫ ይዘው ጨበጣ በሰነዘሩበት ወቅት ጠላት ክፉኛ በመመታቱ የባረንቱን ምዕራብ ጠንካራ ምሽግ ለቆ ወደ ሱዳን እየተዝረከረከ እንዲያፈገፍግ ከፍተኛ ምርኮ ጋር ድል ያደረጉ ጀግና መኮንን ነበሩ። በመጨረሻም ወደ ሦስተኛው አርሚ ትግራይ ክፍለ ሀገር በዘመቻ መኮንንነት ተዛውረው የጠላትን ማጥቃት ለማክሸፍ በተደረገው መጠነ ሰፊ ውጊያ በማስተባበር ላይ እንዳሉ ከጠላት በተተኮሰ ጥይት ሕይወታቸው አልፏል። ብርጋዴር ጀነራል ኃይሉ ከበደ የገነት ጦር ትምህርት ቤት የሃያ ሁለተኛው እጩ መኮንን ውድድር ምሩቅ ሲሆኑ በውጭ አገር ተልከው ከፍተኛ የእግረኛ ትምህርት ተምረው የተመለሱ ነበሩ። ጀግናው ብርጋዴር ጀነራል ኃይሉ ከበደ የ21ኛ ተራራ ክፍለ ጦር አዛዥ፣ ሁሌም በሰሩት ጀግንነት በታሪክ ፊት ይዘከራሉ ይታወሳሉ። አዲስ 1879 አሁንም ጀግኖቹን ማስታወሱን ይቀጥላል። ቤተሰቦቻችን፣ ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879